ደህና ነሽ? ደህና ነኝ። እንኳን ደህና መጣህ። እንኳን ደህና ቆይቻችሁ የረጅም ጊዜ ዛሬ አመሰግናለሁ። እሺ አይ ፈልጌ ነው። በእድሜ ያለው ማስተዋልና ጥበብ የሚገኘው ለትዳር እዛን ሰዓት ብዙ ነገሮች አሉ እና የመውለጃ ጊዜዋ የመውለጃ ልጅ መውለድ አትፈልግም። የመውለጃ ጊዜዋ ይሄድባታል። ወልደህ እንዳንተ ከዚህ በፊት አይ ከኔም ባይሆን ልጅ ሊኖራት ይችላል። ችግር የለው። ከሌላ ትዳር የወለደች ማለት ነው። አሩታ የፈታች ልጆች ያላት ነው የምትፈልገው። ችግር የለውም ማለት በሌላም ቢሆን ያው የኔ ነው። ምንም ከእኔ ሲሪየስ ትዳር ፈላጊ ነው የምፈልገው። ትዳር ቀልድ አደለም ሞሳ። እውነተኛ ትዳር ፈላጊ ከሆንክ ለምንድን ነው እንደዚህ በህይወት ክምትቀልደው? ዋይ ለምን ሰላሳ ስምንት አርባ ከሌላ

አንተ ሀብታም ሴት ፈልገህ ነው? ብዙ ጊዜ አግብታ የወለደች እድሜዋ ከፍ ያለ ሴት የሚፈልጉ ወንዶች ብር ያላት ሴት ስለሚፈልጉ ሴት ልጅ ወይ ሀብታም ባል አግብታ ወልዳ ሞቶ ወርሳለች፣ ወይ ተፋታ ወርሳለች እና ብለው ስለሚያስቡ ሀብታም ነው የሚፈልጉት። እና አንተ ሀብታም ሴት ፈልገህ ነው የምንታስተዳድረህ? አይ እንድታስተዳድረኝ፣ ሰውን ላስተዳድራት ማለት ነው። ለምሳሌ ሹፌር ማለት ስርጭ መስፈርት ይኖረኛል። በራሴ ተንቀሳቅሼ ብዙ ፈተናዎችን አልፌ ወደ ሀያ ምናምን አመት በዚህ ስራ ላይ የተሰመረሱ ሆነ አውቃለሁ ብዙ ነገሮች አውቃለሁ። እና ችግር የለብኝ፣ የዛ ችግር ሳይሆን ግን የተረጋጋ ህይወት የተረጋጋ ህይወት መኖር ይፈልጋል። የተረጋጋ ህይወት መኖር ይፈልጋል። ኦኬ የትልቅ የጭነት መኪና ሹፌር ነህ? ቢያንስ የትራክ ሹፌር ፊርቶ ማለት ትራክ ያላት ፊርቶ ችግር የለውም። ለምን እዛ ላይ ስላለው ቢያንስ እኔ ሙያ አለኝ፣ ሙያ ሳይኖራት ሌላው ሰው ከሚጫወትባት፣ አብረን በቃ እኔ በራሴ ባለኝ እውቀት እሷም በራሷ ባለው ነገር አብረን የምንሄድበት ከዛ ያለውን ህይወት አብረን የምንቀጥልበት። እኔ አሁን የሰውን መብት አከብራለሁ። መብትህን አክብሬ መስመር እንደመዘግብ ነበር። መጨረሻ ላይ ግን ትራክ ያላት ስትል ያው ገባኝ ቅድም ብዬ ካለው አንተ ሀብታም ነው ብዬ ፈለግከው ብዬ ካለው አይደል፣ እድሜዋ የገፋ ሴት የፈለክበት ምክንያት ሀብታም ፈልገህ ነው ወይ አልኩህ፣ አይደለም አልክ። እኔ አስተዳድራታለሁ አለ። ምታስተዳድራት በእሷ ትራክ በአንተ ጉልበት ነው። እሷ ትራኩን ካዋጣች፣ አንተ ደግሞ ጉልበት ነው የምታስተዳድራት። እንደዚ ይሄዳል። እሺ፣ አንተ የት ሀገር ነው የምትኖረው? ኢትዮጵያ የሀገር ውስጥ ኢትዮጵያ ውስጥማ ትራኬት ይመጣል? እኔ እኮ አሜሪካ መስለከኝ፣ ትራክ ያላት ስትል፣ በእሷ ትራክ ጉልበትህ እየሰራክ እንዲወታችሁ ማኖራላችሁ። ፌር ነው ይሄ ፌር ነው። ትራኩን እሷ ካመጣችሁ ጉልበቱ ያንተ ነው። ሶ ሹፌር ከመቅጣል አንተ በጉልበትህ እየሰራክ አዋጥታችሁ ማለት ነው። ጉልበትና ገንዘብ አዋጥታችሁ አብራችሁ መኖር ልክ ሚስት ጉልበቷን እንደምታዋጣው ባል ሰርቶ ገንዘብ ሲያመጣ ሚስት ቤት ውስጥ ቤት አስብታ ምግብ አብስላ አርግዛ ልጅ ወልዳ በጉልበቷ ባሏን እያገዘች ነው። እሱ በገንዘቡ ሲያመጣ የእሱ ገንዘብና የእሷ ጉልበት ተደምሮ ነው ሰክሰስፉል ትዳር፣ ደስተኛ ትዳር የሚለው ወሩድ። እሱም አሁን ደግሞ እንደዚህም ያስኬዳል። እሷ ገንዘቡን ስታዋጣ እሱ ጉልበቱን አዋጣ ማለት ነው። ይህ ያስኬዳል። ግን ኢትዮጵያ ውስጥ ትራክ ያላት ሴት የለችም። አሜሪካ ቢሆን ያስኬዳል። ኢትዮጵያ ኬት ይመጣል? ትራክ፣ ትራክ ያላት ሴት ኢትዮጵያ አሜሪካ ሄድና እንተ የኔ ትገባና እዚህ ትራክ ያላት ባሌ አንዷ ባሌ ነው እያለች ነው፣ ባለ ትዳር ነው። ስለዚህ አንተ አሜሪካ አሜሪካ ሄድና አሜሪካ ከሄድክ በኋላ የሰው ስማ አትጻፉ። ትራክ ያላት ሴት አለችው አሜሪካ ሀገር የእሷን ስም እየጻፈው ነው። የሰው ስማ አትጻፉ። አሜሪካ ሄድና አሜሪካ ከሄደ በኋላ እኔ ቃሌ ነው አስገባዋለሁ። ትራክ ያላት ሚስት ድረዋለሁ። እሺ፣ ሞሳድዬ ይመችክ ወንድሜ፣ ቻው።